በነገራችን ላይ በብልጽግና መድረክ አንዴ ሳይሆን ከአምስት ጊዜ በላይ እንዴት ፕሮፌሰር ብርሃኑ የትምህርት ሚኒስቴር ሆነው ይመራሉ። እያበላሹት ነው ለፓርቲያቸው አቋምና አላማ የሚል ክስ ነው እኛ ጋር ያለባቸው። ምስጋና የለባቸውም። ለስራቸው ባላቸው ታማኝነት እናከብራቸዋለን። ስለሚጨቀጭቁን ደግሞ አይመቸልም። ሰላም! ውድና የተከበራችሁ ቤተሰቦቻችን፣ ለአሁን ያዘጋጀናቸው መረጃዎች ማቅረብ ጀመርን። በቅድሚያም ዋና ዋናዎቹን ያስደምጣችሁ? ሁለተኛ ቀኑን የያዘው የዩኒቨርሲቲ ተማሪዎች ተቃውሞ ዛሬም ወደ ተለያዩ ዩኒቨርሲቲዎች ተዛምቶ መካሄዱን ቀጥሏል። የመንግስት ጸጥታ ኃይሎችም ወደ ዩኒቨርሲቲ ተቋማት በመግባት ከተማሪዎች ጋር ተፋጥጠዋል። ሰልፎችንም ለመበተን ኃይል መጠቀም ጀምረዋል ተብሏል። ይህ በኒ እንዳለ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ትምህርት ሚኒስቴር ግፍና ጭቆና ያደረሰብን ነው፣ በገዛ ትምህርት ቤታችን ማንም እንደፈለገ አይጫወትብንም ሲል ተቃውሞ አሰምቷል። ትምህርት ሚኒስቴር በገዛ ትምህርት ቤታችን በገዛ ገንዘባችን የሰራነውን ቤት የግል ቤት አድርጎ እንደፈለገ የሚጫወትበት አጋጣሚ ከሸቃችን ጋር የማይሄዱትን የሚቃረኑትን በፍጹም የማንቀበልና የትምህርት ሚኒስትሩንም ሐሰተኛ መረጃ አሰራጭተዋል ሲል በመክሰስ ማሳሰቢያ ሰጥቷል። በሚኒስትሩ በኩል ተቋማችን በሚመለከት ለተሰራጨው ሐሰተኛ መረጃ በግልጽ ማስተካከያ እንዲደረግ በጥብቅ እናሳስባለን። ጠቅላይ ሚኒስትሩም ፕሮፌሰር ብርሃኑ ነጋን አስመልክቶ አይመቹንም ሲሉ ያደረጉት ነገር እንደ አዲስ መነጋገሪያ ሆኗል። አይመቹም፣ ሀሳብ አላቸው፣ እውቀት አላቸው፣ ልምድ አላቸው፣ በየስብሰባዎቻችን ቻሌንጅ ያደርጋሉ። ጥያቄ የለውም። ዝርዝሩን ይዘናል። አቶ ጌታቸው ረዳም ጠቅላይ ሚኒስትር አብይ አህመድን ኤርትራን አስመልክቶ ለቀረበላቸው ጥያቄ የሰጡት ምላሽ እያነጋገረ ነው። ይህ በኒ እንዳለ በሰሜን ሁሉም በድሮን የታገዘ ወቅ የሚደረጉት ሰምቷል። የህዋት ታጣቂዎችም መከላከያው ላይ ኬላ በመስጋት ብዙ እንዳይገናኝ እያደረጉ መሆኑ ተነግሯል። ከራ ያቆቦ ቅጠና የተሰሙ አዲስ መረጃዎችን ይዘናል። ክቡራን ተመልካቾች እስከ ፍጻሜው አብራችሁን ቆዩ። ቪዲዮን ላይክና ሼር ቻናሉም ሰብስክራይብ በማድረግ ቤተሰብ እንዲሆኑም እየጋበዝን ወደ ዝርዝር አለፍነው። በመጀመሪያም የዩኒቨርሲቲ ተማሪዎች ተቃውሞ ዛሬም ለሁለተኛ ቀን ቀጥሎ ውሏል። የመንግስት ጸጥታ ኃይሎችም ወደ ዩኒቨርሲቲ ተቋማት በመግባት ሰልፎቹን ለመቆጣጠርና ለመበተን ኃይል መጠቀም ጀምረዋል ተብሏል። በአምቦ ዩኒቨርሲቲ ሀጫሉ ሁንዴሳ ካምፓስ የጸጥታ ኃይሎች ዶርም ሰብሮ በመግባት ጭምር ተማሪዎችን በኃይል ለመቆጣጠር መሞከራቸው ተነግሯል። ጉዳዩም በሶሻል ሚዲያ ላይ በስፋት እያጋራ ያለው ፖለቲከኛ ጀዋር መሐመድም ዶርም መስበር የተማሪዎችን እንቅስቃሴ ለመግታት የሚጠቅም ቢሆን ኖሮ ወያኔ እስከዛሬ ስልጣን ላይ ነበረች፣ የዛኔ ተማሪዎች ግን እንደዚህ አይነት ድርጊት ትዝ አይላችሁም ወይ? ሲል ትዝብቱን አጋርቷል። ሆኖም ተማሪዎቹ ጥያቄያችንን በዱላ ለማፈን አይቻልም በሚል ወደ ውጭ በመውጣት ተቃውሟቸውን ቀጥሏል ተብሏል። በወለጋ ዩኒቨርሲቲ ነቀምት ካምፓስም ተማሪዎች ተቃውሟቸውን ሲያሰሙ የፌዴራል ፖሊስ አባላት ዱላ ይዘው ሲጠብቋቸው ታይተዋል። በወለጋ ጊምቢ ካምፓስ የሚገኙ ተማሪዎችም የትምህርት ሚኒስቴርን ውሳኔ በመቃወም ምግብ አንበላም ብለው ከመመገቢያ አዳራሹ ሲወጡ ታይተዋል። የትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ሳይማር ያስተማረ ማህበረሰባቸውን ማገልገል አለባቸው ሲል ለአንድ ዓመት የማህበረሰብ አገልግሎት እንዲሰጡ የሚያስገድድ መመሪያን ከቀጣይ ዓመት ጀምሮ ተግባራዊ ለማድረግ እቅድ እንዳለው ለሕዝብ ተወካዮች ምክር ቤት ከቀናቶች በፊት ማሳወቁ ይታወሳል። ይህን ተከትሎም ትላንት በስድስት የመንግስት ዩኒቨርሲቲዎች የጀመረው ተቃውሞ ዛሬ አክሱምና ድሬዳዋን ጨምሮ ወደ ሌሎች ዩኒቨርሲቲዎችም ተዛምቶ ተማሪዎች ወደ አደባባይ በመውጣት ፍትህ ይሰጠን ሲሉ ድምጻቸውን እያሰሙ ይገኛል። በዚህም ዛሬ በወለጋ፣ ሰላሌ፣ አምቦ፣ ደንቢዶሎ፣ መደወላቡ፣ ቡሌውራ፣ ድሬዳዋና አክሱም ዩኒቨርሲቲዎች ተማሪዎች ወደ አደባባይ በመውጣት የትምህርት ሚኒስቴርን ውሳኔ ሲያወግዙ ታይተዋል። አንዳንድ ተማሪዎችም ለብርሃኑ ነጋ ለእኛ ግን ጨለመ በዚህ ኑሮ ውድነት ላይ አንድ ዓመት ያለ ፈቃዳችን መጨመር ተገቢ አይደለም፣ እድሜ መጫወቻ አይደለም፣ ዩኒቨርሲቲ ውስጥ አናረጅም፣ ትውልድ የሚቀጣ ስርዓተ ትምህርት ካሪኩለሙ ይቀየርልን፣ ፍትህ፣ ፍትህ ሲሉ ጠይቀዋል። በደንቢ ዶሎ ዩኒቨርሲቲ ለተቃውሞ የወጡ ተማሪዎችም የመንግስት ጸጥታ ኃይሎች የሚፈጽሟቸውን ግድያዎች ሲያወግዙ ተደምጠዋል። ፖለቲከኛ ጀዋር መሐመድን ጨምሮ በርካቶች በማህበራዊ ሚዲያው ላይ የተማሪዎቹን ድምፅ ሲያስተጋቡና የሀሽታግ ዘመቻዎችን ሲቀላቀሉ ታይተዋል። ይህ የተቀሰቀሰው የዩኒቨርሲቲ ተማሪዎች ተቃውሞን ብልጽግናን ከፍተኛ ድንጋቴ ውስጥ እንደከተተውና ተቃውሞ እንዳይቀጣጠል ለጸጥታ ኃይሎች ጥብቅ መመሪያ እንደተላለፈ እንዲሁም የኃይል እርምጃ ጭምር ሊወሰድ እንደሚችል አንዳንድ ውስጥ ምንጮች እየገለጹ ይገኛል። ይህ በእንዲህ እንዳለ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ትምህርት ሚኒስቴር ግፍና ጭቆና እያደረሰብን ነው ሲል ተቃውሞ አሰምቷል። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋንም ሀሰተኛ መረጃ አሰራጭቷል ሲል በመክሰስ ማሳሰቢያ ሰጥቷል። መጅሊሱ ዛሬ ባወጣው መግለጫው የሂጃብና ኒቃብ አለባበስን አስመልክቶ ትምህርት ሚኒስቴር ያወጣው መመሪያ፣ እንዲሁም በአማራ ክልል የግዕዝ ትምህርት እንዲሰጥ የተላለፈውን ውሳኔ በፍጹም አልቀበለውም ሲል የማስተካከያ እርምጃ እንዲወሰድ ጠይቋል። በየጊዜው የሙስሊም ሴት ተማሪዎች ሂጃብ ጉዳይ ለምን አጀንዳ እንዲሆን እንደፈለገ እና የተፈለገ ውጤት ምን እንደሆነ መገመት አይሳለንም። የምክር ቤቱ ፕሬዚዳንት ሼህ ሀጂ ኢብራሂም ቱፋም እርግጠኛ ነኝ መንግስታችን ሙሉ ለሙሉ መብታችንን አክብሮ አስከብሮልን ባለበት ሰዓት በአንድ ሴክተር የሚደርስብንን ግፍና ጭቆና በፍጹም የማንቀበል መሆኑን ለመላው ኢትዮጵያ ሙስሊም ህብረተሰብ ላረጋግጥላችሁ ወዳሉ ያሉ ሲሆን ትምህርት ሚኒስቴር በገዛ ገንዘባችን የሰራ ነው ቤት የግል ቤት አድርጎ እንደፈለጋ አድርጎ የሚጫወትበት አጋጣሚ አይኖርም። የትምህርትን ፖሊሲ ሙሉ በሙሉ ስንቀበል ከሸቃችን ጋር የማይሄዱትን የሚቃረኑትን በፍጹም የማንቀበልና ለማስተካከል የምንታገል መሆኑን እየገለጽን ትምህርት ሚኒስቴርም ይህንን አውቆ የማስተካከያ እርምጃ እንዲወስድ ሲሉ ጠይቋል። የግል ቤት አድርጎ እንደፈለጋ የሚጫወትበት አጋጣሚ ከሸቃችን ጋር የማይሄዱትን የሚቃረኑትን በፍጹም የማንቀበልና ለማስተካከል የምንታገል መሆኑን እየገለጽ ከዚህ በተጨማሪም የትምህርት ሚኒስትሩ በአዳማ በተካሄደው ሀገራዊ የትምህርት ጉባኤ ላይ ስላሳለፏቸው ውሳኔዎች ከመጅሊሱ ኃላፊዎች ጋር መግባባት ላይ ተደርሷል ሲሉ ያደረጉት ነገር ከእውነት የራቀ በመሆኑና እንደ መጅሊስ ከሚኒስትሩ ጋር የተግባባንበት ምንም አይነት ነገር ስለሌለ ተቋማችንን በሚመለከት ለተሰራጩ ሐሰተኛ መረጃ በግልጽ ማስተካከያ እንዲሰጥ ሲል ምክር ቤቱ አሳስቧል። በሚኒስትሩ በኩል ተቋማ ችን በሚመለከት ለተሰራጨው ሐሰተኛ መረጃ በግልጽ ማስተካከያ እንዲደረግ በጥብቅ እናሳስባለን። ሆኖም መግለጫው በተለየ መልኩ የትምህርት ሚኒስትሩ ላይ ያነጣጠረ ነው ያሉ አንዳንድ ታዛቢዎች ሚኒስቴር መስሪያ ቤቱ ዋናው የመንግስት እቅድ አስፈጻሚ ሆኖ ሳለ መንግስትን እየወደሱ በአንድ ሴክተር ላይ ብቻ የተጠናከረ ዘመቻ መከፈቱና የተማሪዎች ተቃውሞ ሰልፎችም በተለይ በኦሮሚያ ዩኒቨርሲቲዎች ላይ እንዲሰማ የተፈቀደው ምናልባት የትምህርት ሚኒስትሩን ከስልጣን ለማንሳት በኦህዴድ ብልጽግና በኩል ፍላጎት ሳይኖር አይቀርም ሲሉ ግምታቸውን ሲያስቀምጡ ታይተዋል። ጠቅላይ ሚኒስትር አብይ አህመድም ከዚህ በፊት ፕሮፌሰር ብርሃኑ ነጋን አስመልክቶ ከፕሮፌሰር ብርሃኑ ነጋ ጋር ተመችቶን አይደለም የምንሰራው፣ ስለሚጨቀጭቁን፣ አይመቹንም፣ አስቸግሮናል ግን ሲሉ ተቋማት ሰዎች ሰብስበው ቼንጅ ለማምጣት ከፍተኛ ጥረት እያለ በዚህ ስራቸው እናከብራቸዋለን፣ ለስራቸው ባላቸው ታማኝነት እናከብራቸዋለን። ስለሚጨቀጭቁን ደግሞ አይመቸንም። ይህንን ባላንስ አርገን እኛ ምን ሄደው ሌላው እንዴት የሚያየው አላውቅም። በእኛ በኩል ግን ያለው ትምህርት ሚኒስቴር እንዴት ለሳቸው ይሰጣል። ክቡራን ተመልካቾች እርሶስ፣ በዚህ ጉዳይ ላይ ምን ይላሉ? ሀሳብ አስተያየቶን ኮሜንት ላይ ጋሩን እያለን ወደ ቀጣዩ መረጃ አለፍን። አቶ ጌታቸው ረዳ ጠቅላይ ሚኒስትር አብይ አህመድንና ኤርትራን አስመልክቶ ለቀረበላቸው ጥያቄ የሰጡት ምላሽ እያነጋገረ ነው። የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ የሆኑት አቶ ጌታቸው ረዳ ከሰሞኑን ከአንድ የውጭ መገናኛ ብዙሀን ጋር ባደረጉት ምልስ ላይ ጠቅላይ ሚኒስትር አብይ አህመድ ኤርትራ ላይ ጦርነት ከከፈቱ የሰላም ኖቤል ሽልማቱን መነጠቅ አለባቸው ትላለህን? በሚል ለቀረበላቸው ጥያቄ በሰጡት ምላሽ አስቀድመው ይህ እኔን አይመለከትም፣ የኖቤል ሽልማት ተቋም ውሳኔ ነው በሚል ጥያቄውን ለማለፍ ቢሞክሩም፣ ጋዜጠኛው ግን መለስ ብሎ እኔ የጠየቅኩት እኮ ስለ ተቋሙ ሳይሆን እርስዎ በግሎ ጠቅላይ ሚኒስትር አብይ ኤርትራ ላይ ጦርነት ከከፈቱ ሽልማቱን መነጠቅ አለባቸው ወይንስ የለባቸውም የሚለውን እንዲመልሱልኝ ነው በሚል በድጋሚ ስጠይቋቸው አቶ ጌታቸውም ጦርነት ከከፈተማ የሰላም ኖቤል ሽልማቱን መነጠቅ አለበት ሲሉ አነጋጋሪ ምላሽ ሰጥተዋል። ከራያ ቆቦ ቀጠና በወጡ መረጃዎችም ትላንት በሰሜን ወሎ ራያ ቆቦ ቀጠና በድሮን የታገዘ ውጊያ መደረጉን መደረጉንና ጉዳት መድረሱን መረጃዎች አመላክተዋል። ትናንት ከቀኑ ሰባት ሰዓት ጀምሮ በሶስት ቦታዎች ላይ በሜካናይዝድ በእግረኛ እና በአየር ኃይል ጭምር የታገዘ ውጊያ እንደነበር የገለጹት የአካባቢ መረጃ ምንጮች በሮቢት አራዶም ቆቦ፣ ኮርማት ወደ ጮቢበር እና ኒኒበር አመያ ተብለው በሚጠሩ አካባቢዎች የመንግስት ኃይሎች በኦራል እና በፓትሮል ሜካናይዝድ ኃይሉን ጨምሮ መጠቃታቸውን ተከትሎ ውጊያ መጀመሩን ገልጸዋል። አክለውም አዲስ ቀኝ ተብለው በሚጠሩ አካባቢ የተጀመረው የሞርታር ድብደባ አመያ አካባቢ ወደ መደበኛ ውጊያ ተቀይሮ የጨበጣ እና የእጅ በእጅ ውጊያም ነበር። ሆኖም በውቅ የደረሰውን ጉዳት ለማረጋገጥ ባይቻለም ማምሻውን ግን ተጨማሪ የመንግስት ኃይል ከቆቦ ወደ አመያና አካባቢው ተንቀሳቅሷል ብለዋል። አመያ ሚካኤል ተብሎ የሚጠራው አካባቢም አንድ ቦታ ላይ የድሮን ጥቃት መፈጸሙን ሆኖም የደረሰውን ጉዳት ለማወቅ እንዳልተቻለ ገልጿል። በዚሁ ቀጠና ማዶ አካባቢ ላይም ወደ ዋጅ የተንቀሳቀሰ የመንግስት ኃይል በህዋት ታጣቂዎች መንገድ ተዘግቶበት በቦታው እንዲቆምና ወደ ኋላ እንዲመለስ ተደርጓል ተብሏል። በዚህም የዋ ታጣቂዎች ማዶ ተብለው የሚጠራው ከተማ ዋጃ መግቢያ ላይ ኬላ በመዘርጋት ቆቦና አላማጣ የሚገኘው መከላከያ እዙ እንዳይገናኝ እያደረጉ መሆኑ ተነግሯል። በሰሜን ጎንደር ቆላ ወገራ ቀጠና ከህዳር 4 2018 ዓ.ም ሌሊት 8 ሰዓት ጀምሮ ላለፉት አምስት ቀናት ውጊያዎች ቀጥለዋል ተብሏል። በትናንትና ሁለትም በእንቃሽ አጅሪ ጃኑራ አካባቢዎች ውጊያዎች እንደነበረው የተሰማ ሲሆን የመንግስት ኃይሎች ከአጅሪ ጃኑራ ለመውጣት ትጥቅና ስንቃቸውን ሸክፎ የነበረ ቢሆንም የፋኖ ኃይሎች መንገድ በመዝጋታቸው ባሉበት ቆመዋል። በእንቃሽ ዙሪያ ግን ዛሬ በቡድን መሳሪያ የታገዘ ውጊያ ነበር ተብሏል። ውጊያውን ተከትሎ የደረሰውን ጉዳት ለማወቅ ባይቻልም የመንግስት ኃይሎች ግን ከውጊያ ቀጠና ትቷቸው የወጡ የቆሰሉ 16 ወታደሮች በአካባቢ የአካባቢው ሰዎች መነሳታቸውና ያልተነሱ አስክሬኖችን መቀበራቸውን የአካባቢው መረጃ ምንጮች ገልጿል። ክቡራን ተመልካቾች ለሳት ያዝናቸው መረጃዎች በዚሁ ያበቁ። በሌሎች መረጃዎች ዳገም እስከምንመለስ በያለንበት የዓለም ደረጃ ጀረሰማ